ሀሳብ የሕይወት ዛፍ ምስክር መጽሐፍ ቅዱሳዊ ምስጢሮች ሲገለጡ። የዝግጅቱ መግለጫ ሐሳብ በኤደን ገነት ስላለው ስለዚያ እንግዳ ዛፍ ጠይቀው ያውቃሉ? በመጨረሻው የመጽሐፍ ቅዱስ መጽሐፍ ውስጥ ስላለውስ ምን ለማለት ይቻላል? የሕይወትን ዛፍ ምስጢሮች እና ለእርስዎ ምን ማለት እንደሆነ ለማወቅ ይዘጋጁ! ለበለጠ አስደናቂ የመጽሐፍ ቅዱስ ምስጢሮች ሰብስክራይብ ያድርጉ! ይህንን ዝግጅት ለተመልካቾቻችን ለመከታተል እንዲያመች ዝግጅቱን በአምስት አጫጭር ምዕራፍ ተከፋፍለው ቀርበዋል እንድትከታተሉ ጋብዘናል። ምዕራፍ አንድ የአትክልቱ ምስጢር፣ የዘላለም ሕይወት ዛፍ! እስቲ አስቡት፡ ፍጹም የሆነ የአትክልት ቦታ፣ አረንጓዴ እና የሚያምር ሊያስቧቸው ከሚችሉት ጣፋጭ ፍራፍሬዎች ጋር በዓይነ ሕሊናችሁ ይታያችሁ! መጽሐፍ ቅዱስ እንደሚያስተምረን ዘፍጥረት ምዕራፍ 2 ቁጥር 18 እግዚአብሔር አምላክም አለ፦ ሰው ብቻውን ይሆን ዘንድ መልካም አይደለም፤ የሚመቸውን ረዳት እንፍጠርለት። ቁጥር 21 እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፥ አንቀላፋም፤ ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። ቁጥር 22 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፤ ወደ አዳምም አመጣት። ከዚያም በኋላ አዳምና ሔዋንን ተገናኙ። እነዚህም እግዚአብሔር የፈጠራቸው የመጀመሪያዎቹ ሰዎች ነበሩ እና በዚህች የኤደን ገነት በምትባል አስደናቂ ስፍራ ኖሩ። በእግዚአብሔር እንዳይበሉ የተባለች ልዩ ዛፍ፣ ግን ልዩ የሆነ አንድ ዛፍ ነበር። የሕይወት ዛፍ ተብሎ ይጠራ ነበር። ማለት ምን ማለት ነው? እግዚአብሔር አዳምና ሔዋን ከእርሱ ጋር እንዲሆኑ የፈለገ የፍጹም ሕይወት ምልክት አድርጎ አስቀምጦታል። ለዘላለም የመኖር እና ሁልጊዜም ወደ አምላክ የመቅረብ ቃል ኪዳን ነበር። የተመልካች ጥያቄ፡ ዘላለማዊ ሕይወትን የሚሰጥ ዛፍ ባለው ፍጹም የአትክልት ስፍራ ውስጥ መኖር ምን ይመስልሃል? በአስተያየቶቹ ውስጥ አሳውቁን። ምዕራፍ ሁለት ትልቁ ግን አንድ አሳዛኝ ነገር ተፈጠረ። እግዚአብሔር አዳምና ሔዋንን መልካሙንና ክፉውን ከሚያስታውቀው ዛፍ ከተለየ ዛፍ እንዳይበሉ ነገራቸው። አልሰሙም። በሚያሳዝን ሁኔታ፣ ሌላውን እባቡን፣ መስማትን መርጠው የተከለከለውን ፍሬ በልተዋል። መዘዙ፣ እግዚአብሔርን ስላልታዘዙ ከአሁን በኋላ በኤደን ገነት መቆየት አልቻሉም ነበርና ያ ማለት ከሕይወት ዛፍ መብላት አልቻሉም። ለምን አስፈላጊ ነው? ይህ ስለ ዛፍ ብቻ አልነበረም፤ ከእግዚአብሔር ጋር ያላቸውን ፍጹም ግንኙነት ስለማፍረስ ነበር። ዛሬም በሕይወት በምድር ላይ ሆነን የምንመርጠው ምርጫችን ውጤት እንዳለው ያሳየናል። በክርስቶስ ስንሆን በጸጋው በተከፈለልን በክርስቶስ በደም ዋጋ የዘላለም ሕይወት እንዳለን አይ የምንል ከሆነና በጌታችንና በአዳኛችን በክርስቶስ ኢየሱስ ማመን ካልቻልን ከሕይወት ዛፍ የማንካፈል መሆኑን ያሳያል። በጣም ጥሩ ያልሆነ ምርጫ ያደረጉትን ጊዜ ሊያስቡ ይችላሉ? በሁሉም ሰው ላይ ይከሰታል። ነገር በደስታና በሐዘን በችግር ሆነ በድሎት ከክርስቶስ ጋር መሆን ይሁን ምርጫችን። ምዕራፍ አራት የሕይወት ዛፍ ይመለሳል። ለወደፊት ተስፋ የምሥራች። የሕይወት ዛፍ ታሪክ በመጥፋቱ አያበቃም። የሕይወት ዛፍ ተመልሶ እንደሚመጣ መጽሐፍ ቅዱስ ይነግረናል። እርሱም መዳኛችን ክርስቶስ ኢየሱስ ነው። በመጨረሻው መጽሐፍ በመጨረሻው የመጽሐፍ ቅዱስ መጽሐፍ ራእይ፣ ፍጹም ከተማን የመሰለ ውብ አዲስ ዓለምን ይገልጻልና እዚያው መሃል ላይ የሕይወት ዛፍ ዓለምን እንደሚመስል ይህ ዛፍ አስደናቂ ይሆናል። በየወሩ ፍሬ ይኖረዋል፣ ቅጠሎሻም እንኳ ሰዎችን ይረዳል። የሚበላው ማን ነው? በክርስቶስ ኢየሱስ አምነው የዳኑ ያመኑ የተጠመቁመም አምላክን የሚወዱና እርሱን የሚከተሉ ሰዎች በዚህ አዲስ ኪዳን ውስጥ ከሕይወት ዛፍ መብላት እንደሚችሉ መጽሐፍ ቅዱስ ይናገራል። ምርጡ ክፍል ይህ ማለት ከሐዘንና ከስቃይ በቀር ፍጹም በሆነ ቦታ ከእግዚአብሔር ጋር ለዘላለም መኖር ማለት ነው። የመጨረሻው አስደሳች መጨረሻ ነው። ምዕራፍ አምስት የሕይወት ዛፍ ለእናንተ ምን ትርጉም አለው? አስደናቂው ግንኙነት ታሪክ ብቻ አይደለም። የህይወት ዛፍ የጥንት ታሪክ ብቻ አይደለም። ስለ ህይወታችን ዛሬ ጠቃሚ ነገር ያስተምረናል። እግዚአብሔር የህይወት ምንጭ ነው። የህይወት ዛፍ የሚያስገነዝበን መልካም ሕይወት ሁሉ ከእግዚአብሔር እንደሆነ ነው። እስትንፋስን፣ ብርታትን እና የሚያስፈልገንን ሁሉ የሚሰጠን እሱ ነው። መንገድ ኢየሱስ ነው። መጽሐፍ ቅዱስም ኢየሱስን እንደኪ የሕይወት እንጀራችን እና ኪ የሕይወት ውሃ እርሱም ክርስቶስ ኢየሱስ እንደሆነ ይናገራል። እርሱ እኛን ወደ እግዚአብሔር እና ወደ ዘላለማዊ ሕይወት ተስፋ የሚያገናኘን እርሱ ነው። ልክ እንደ የሕይወት ዛፍኪ የሕይወት ዛፍክ ሕይወትን መምራት እግዚአብሔርን ለመከተል እና በኢየሱስ ለመታመን ስንመርት ከእውነተኛና ከዘላለማዊ ሕይወት ምንጭ ጋር እንደገና ሆነናል። አሁን እንኳን በአዳኛችን በክርስቶስ ኢየሱስ ስንሆን ያንን ጥሩ ሕይወት መቅመስ እንችላለን። በሕይወት ስንኖር የክርስቶስን እውነት እየገለጥን ድነን ሌሎችን እናድን። እና ያንን አስደናቂ ስለ ማግኘት የበለጠ ለማወቅ ከፈለጉ መጽሐፍ ቅዱስን ያንብቡ። ስለ ተከታተላችሁ እናመሰግናለን። ጌታ ኢየሱስ ይባርካችሁ። እግዚአብሔር ከእኛ ጋር ነው። ማጋኑ ኒንኬ ሌዶት ዩቱብ ቻናል ሳብስክራይብ ያድርጉ።